ከጡረታ ክፍያ ጋር በተያያዘ አዲስ መረጃ በመንግስት በኩል ይፋ ሆኗል። የጡረታ ክፍያን በሚመለከት እየተከናወነ ያለውን ጉዳይ በሚመለከት ዝርዝር መረጃ ይዘናል። በሌላ መረጃ ደግሞ የሕክምና ወጪያቸውን የመክፈል አቅም ለሌላቸው ዜጎች መንግስት ወጪያቸውን መሸፈን መጀመሩን ለማወቅ ችለናል። ከዘንድሮ ዓመት ጀምሮ ገቢን መሠረት ያደረገ የክፍያ አገልግሎት መጀመሩን ታውቋል። የሕክምና ወጪያቸውን የመክፈል አቅም ለሌላቸው ዜጎች መንግስት ወጪያቸውን መሸፈን መጀመሩን ለማወቅ ችለናል። ከዘንድሮ ዓመት ጀምሮም ገቢን መሠረት ያደረገ የክፍያ አገልግሎት መጀመሩ ተነግረዋል። የጤና መድህን አገልግሎት ተጠቃሚ ሆነው የመክፈል አቅም ለሌላቸው ዜጎች መንግስት ሙሉ ወጪያቸውን መሸፈን የሚችልበት አሰራር መጀመሩን የኢትዮጵያ ጤና መድህን አገልግሎት ይፋ አድርጓል። በ2018 በጀት ዓመት ገቢን መሠረት ያደረገ የ የክፍያ አገልግሎት መጀመሩን በአገልግሎቱ የአባላት አስተዳደርና የሀብት አሰባሰብ መሪ ስራ አስፈጻሚ አቶ ጉደታ አበበ ተናግረዋል። በአገልግሎቱ ከዚህ ቀደም ሁሉም ተጠቃሚ እኩል ክፍያ ይከፍል እንደነበር ስራ አስፈጻሚው አንስተው በ2018 በጀት ዓመት በ738 ወረዳዎች ከክፍያ ነፃ አገልግሎት መጀመሩን አስታውቀዋል። የጤና ተቋማት ጥራት ያለው የህክምና አገልግሎት እንዲሰጡ እንዲሁም መድኃኒቶችን እንዲያሟሉ ቀድሞ የስድስት ወር ቁርጥ ክፍያ መጀመሩንና የተጠቃሚዎች መረጃ ሙሉ በሙሉ ዲጂታላይዝድ እንደሚደረግም ተናግረዋል። የሁሉም የአባላት ዝርዝር በጾታና በስም ተለይቶ ዘመናዊ የመረጃ አያያዝ ተግባራዊ እንደሚደረግና አሰራሩን ማዘመን ላይ በትኩረት እየተሰራ መሆኑን አቶ ጉደታ ተናግረዋል። በዘንድሮ በጀት ዓመት አሰራሩን ከማዘመን ባሻገር ሁሉም ዜጋ አገልግሎቱን የሚጠቀምበትን አሰራር መዘርጋትና አገልግሎቱ ያልተጀመሩባቸው ወረዳዎች ላይ በዘመነ መንገድ አገልግሎቱን ለማስጀመር እየተሰራ መሆኑን የኢትዮጵያ ጤና መድን አገልግሎት የአባላት አስተዳደርና ሀብት አሰባሰብ መሪ ስራ አስፈጻሚ አቶ ጉደታ አበበ ጨምረው አመላክተዋል። በሌላ መረጃ ደግሞ ከቀበሌ ቤት ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በተለያዩ አካባቢዎች መንግስት የቀበሌ ቤቶችን ማስለቀቅ መጀመሩን አውቀናል። በዚህም መሰረት የነዋሪዎችን የቤት መረጃ ሙሉ በሙሉ በሲስተም እንዲመዘገቡ በቅርቡ መጠየቁ ይታወሳል። የግል ቤት ኖሯቸው የመንግስት ቤት የያዙ ሰዎችን ከማስለቀቅ አንጻር የተጀመሩ ስራዎች ተጠናክረው እንዲቀጥሉ በመንግስት በኩል ውሳኔ ተወስነዋል። ከዚህ ቀደም የግል ቤት ያላቸው ሰዎች የቀበሌ ቤታቸውን እንዲያስረክቡ በተደጋጋሚ ጊዜ ጥያቄ ሲቀርብ ቆይተዋል። የቀበሌ ቤቱን መልሰው በግል ቤታቸው መኖር የጀመሩ ቢኖሩም አሁንም ቀሪ ነዋሪዎች የግል ቤት እያላቸው የቀበሌ ቤት ውስጥ በመኖራቸው ክትትል እንዲደረግ ነው የተጠየቀው። የቤት መረጃን ሙሉ በሙሉ በሲስተም ያላስገቡ የመንግስት ተቋማት መረጃውን እንዲያስ እንዲያስገቡ በማድረግ ላይ በደንብ እንዲሰሩም ተጠይቀዋል። የግል ቤት ኖሯቸው የመንግስት ቤት የያዙ ነዋሪዎችን ከማስለቀቅ አንጻር የተጀመሩ ስራዎች ተጠናክረው እንዲቀጥሉም ጥያቄ ቀርበዋል። በአዲስ አበባ የተጀመረው ይህ የቀበሌ ቤቶችን የማስለቀቅ ስራ በሐዋሳ ከተማ መቀጠሉን አውቀናል። ባልተገባ መልኩ ተይዘዋል ያላቸውን የመንግስት ቤቶች በማስለቀቅ ለከተማዋ ነዋሪዎች ማስተላለፍ ጀምር ያለው ሲል የሐዋሳ ከተማ አስተዳደር አስታውቋል። በዚህም የግል ቤት ኖሯቸው በ መንግስት ቤት ውስጥ የሚኖሩትን በማስለቀቅ ለሚገባቸው የከተማዋ ነዋሪዎች አስረክቢ ያለው ብለዋል በቅርቡ የተሾሙት አዲሱ ከንቲባ አቶ ተክሌ ጆምባ በተለያዩ አጋጣሚዎች በከተማዋ የሚገኙ የመንግስት ቤቶች የመንግስት ቤት ወደማይገባቸው ግለሰቦች ተዘዋውረዋል ብለዋል በተለይም የግል ቤት ኖሯቸው በመንግስት ቤት የሚኖሩ ግለሰቦችን ቤት በመረከብ ለሚገባቸው የከተማዋ ነዋሪዎች ለማስተላለፍ ዝግጅት ተደርጓል ሲሉ ገልጸዋል የክልሉ መንግስት ይህንን ተፈጻሚ እንዲሆን አቅጣጫም ማስቀመጡን ገልጸው የከተማው አስተዳደርም ለተፈጻሚነቱ በቁርጠኝነት ይስራል ሲሉ ተናግረዋል። ከተማ አስተዳደሩ ይህ ቤቶችን የማስለቀቅ ስራ በምን አግባብ እንደሚመራ ከመቼ ጀምሮ ተፈጻሚ እንደሚሆንና ስንት ቤቶች ባልተገቡ ሰዎች እንደተያዙ ግን በይፋ የገለጸው ነገር የለም። ይህ የቀበሌ ቤቶችን የመንጠቅ ጉዳይ በሌሎች ከተማዎችም እንደሚቀጥልና የዘንድሮ ዓመት የመንግስት አቅጣጫ መሆኑን ለማወቅ ችለናል። በሌላ መረጃ ደግሞ ከጡረታ ክፍያ ጋር በት ያዘ አዲስ መረጃ በመንግስት በኩል ይፋ ተደርጓል። የጡረታ ክፍያን በሚመለከት ህገወጥ ተግባራት እየተከናወኑ መሆኑንና ይህንን ለማረም እርምጃ እንደሚወሰድ ተገልጿል። ከ60 በመቶ በላይ የሚሆኑት የግል ድርጅት ሰራተኞች ደሞዝ ላይ ለጡረታና ለገቢ ግብር በሚል እየቆረጡ ቢሆንም ተገቢውን ክፍያ ለመንግስት ገቢ እንደማያደርጉ ነው የተገለጸው። በአዲስ አበባ ከ60 በመቶ በላይ የሚሆኑት የግል ድርጅቶች ከሰራተኞቻቸው ደሞዝ ላይ ለጡረታና ለገቢ ግብር በሚል እየቆረጡ ቢሆንም ተገቢውን ክፍያ ለመንግስት ገቢ እንደማያደርጉ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። በከተማዋ በሚገኙ አንዳንድ ተቋማት ከሰራተኞቻቸው ደሞዝ መንግስት በማያውቀው መልኩ እንደሚቆረጥባቸውና ጉዳዩም አሳሳቢ እንደሆነ ሰምተናል። በዚህም የግል ድርጅቶች ከሰራተኞች ደሞዝ፣ የገቢ ግብርና የጡረታ ክፍያ በትክክል የሚከፍሉ የግል ድርጅቶች ከ40 በመቶ እንደማይበልጡና ቀሪዎቹ ከ60 በመቶ በላይ የሚሆኑት ከሰራተኞች ደሞዝ ላይ ላይ መንግስት በማያውቀው መንገድ ገንዘቡን እንደሚቆርጡ የቢሮው የኮሚኒኬሽን ኃላፊ አቶ ሰውነት አየለ ገልጸዋል። ኃላፊው በአዲስ አበባ ከተማ የደሞዝ ግብር በትክክል የማይከፍሉ የግል ተቋማት ቁጥራቸው ከጊዜ ወደ ጊዜ እየጨመረ መሆኑን ገልጸው ቢሮው ችግሩን ለመከላከል ጥብቅ ቁጥጥርና ክትትል እያደረገ መሆኑን ተናግረዋል። በተመሳሳይም በደረጃ ሀ ግብር ከፋይ ሆነው በትክክል የማይከፍሉት ከ60 በመቶ በላይ ናቸው ሲሉ የተናገሩ ሲሆን መሰል ቅሬታና ጥቆማ ቢሮ እንደሚደ ሰው ኃላፊው ጨምረው ገልጸዋል። አክለውም በመሰል ህገ ወጥ ተግባራት ላይ እየተሳተፉ ያሉ ድርጅቶች ከድርጊታቸው እንዲቆጠቡ በማሳሰብ ሙሉ ለሙሉ ችግሮችን ለመፍታት ማህበረሰቡ አስፈላጊውን ጥቆማ በመስጠት ትብብር ማድረግ እንደሚገባው ጠይቀዋል። በሌላ መረጃ ደግሞ በኢትዮጵያ አንድም የፍራፍሬ ጭማቂ ፋብሪካ የለም መባሉን ሰምተናል። የኢትዮጵያ ምግብና መድኃኒት ባለስልጣን የፍራፍሬ መጠጦች ደረጃን ይፋ ባደረገበት ወቅት በኢትዮጵያ ውስጥ የፍራፍሬ ጭማቂ ወይም ጁስ የሚ የማንኛ ምርት አንድም ፋብሪካ እንደሌለ አስታውቋል። ባለስልጣኑ በሀገር ውስጥ የሚመረቱት ከአልኮል ነጻ ለስላሳ መጠጦች የፍራፍሬ ቃና ወይም ፍሩት ፍሌቨር ብቻ መሆናቸውን ገልጿል። በባለስልጣኑ የእንስሳት ተዋጽኦና አልሚ ምግብ ዴስክ ኃላፊ አቶ መሐመድ ሁሴን እንደተናገሩት አንድ የፍራፍሬ ጭማቂ ጁስ ተብሎ እንዲጠራ ቢያንስ የመጠጡ 30 በመቶ የተፈጥሮ ፍራፍሬ ሊካተትበት ይገባል። የፍራፍሬ ይዘቱ 30 በመቶ በታች ከሆነ የፍራፍሬ ጭማቂ ተብሎ እንደማይጠራ አብራርተዋል። መሐመድ ሁሴን በተጨማሪም በሱፐርማርኬቶች እና በመደብሮች ውስጥ የሚገኙት አብዛኛዎቹ የሀገር ውስጥ ምርቶች ጁስ የሚያስብላቸውን መስፈርት አላሟሉም ብለዋል። ምርቶቻቸውን ጁስ ወይም የፍራፍሬ ጭማቂ በሚል መጠሪያ ያመርቱ የነበሩ ፋብሪካዎች የጁስ ደረጃን ባለማሟላታቸው ሙሉ በሙሉ እንዲታገዱ ተደርጎ ፍሩት ፍሌቨር ድሪንክ በማለት እንዲሰሩ መደረጉን ኃላፊው ገልጸዋል። ባለስልጣኑ ዜጎች በምርቶቹ አጠራር እንዳይደናገርና የፍራፍሬ ጭማቂ በሚል ስያሜ ገበያ ላይ ላይ የቀረቡት ሁሉ የጁስ ደረጃን የማያሟሉና ከ30 በመቶ በላይ የፍራፍሬ ጭማቂ በውስጣቸው የሌለ እንደሆነ ግንዛቤ እንዲወሰድ አሳስበዋል። የፍራፍሬ ቃና ወይም ፍሩት ፍሌቨር ከውጭ ወደ ሀገር ውስጥ የሚገቡ የፍራፍሬ መጠጦችም የጁስ መስፈርቱን አሟልተው እንዲገቡ አስፈላጊው ቁጥጥር እንደሚደረግ ተጠቁመዋል። በሌላ በኩል ደግሞ የነጋዴ ፎረሙ በሕጋዊ ሽፋን በሕዝብ ላይ ዘረፋ የሚፈጽሙና ወንበዴ ሲል በጠራቸው ነጋዴዎች ላይ እርምጃ እንዲወሰድ ጠየቀ። የአዲስ አበባ አቶች ፎረም በህጋዊ ባለሀብትና ነጋዴ ሽፋን የሚንቀሳቀሱና ወንበዴዎች ሲል በጠራቸው ቡድኖች ላይ መንግስት አስቸኳይና ቆራጥ እርምጃ እንዲወስድ ጠይቀዋል። ፎረሙ እነዚህ አካላት ሰፊ የሆነ ማጭበርበር፣ የኢኮኖሚ መናጋት መፍጠርና ተጋላጭ ዜጎችን በተለይም ወጣቶችን እየዘረፉ መሆናቸውን ከሷል። የፎረሙ ፕሬዝደንት አቶ አሸናፊ እንዳሉት እነዚህ ግለሰቦች ህገወጥ የንግድ እንቅስቃሴዎችን ለመፈጸም ህጋዊ ሽፋንን ተጠቅመው በህዝብ ላይ አላስፈላጊ እንግልትና ዘረፋ እየፈጸሙ ይገኛሉ። ፕሬዚደንቱ ይህንን በማድረግ ላይ ያሉትን መጥፎ ተዋናዮች በአገራዊ ልማት ላይ ከሚሳተፉት ከአብዛኛዎቹ ህጋዊ ባለሀብቶችና ነጋዴዎች መለየት ወሳኝ መሆኑን አሳስበዋል። እነዚህ ቡድኖች እኩይ ተግባር በህዝቡና በነጋዴው መካከል አለመተማመን እንዲፈጠር ከማድረጉም በላይ የንግድ ግብይት ስርዓቱን በማዛባት ሁከት ሊያስነሱ ስለሚችሉ ከውጭ እስከ ሀገር ቤት ኔትወርክ ያላቸው እነዚህ አደገኛ ቡድኖችንና ግለሰቦችን በጊዜ ሃይ ካልተባሉ ነገ እንደ ሀገር ስጋት መሆናቸው አይቀርም ሲል አስታውቀዋል።